ሰላም የኔ ተወዳጆች እንደምን አላችሁ? መለፈዳው ነኝ። ተመልሼ መጥቻለሁ በአዲስ ቪዲዮ። ዛሬ እንግዲህ ሰሞነ ሕማማት እንደመሆኑ መጠን ብዙ የሚያስቁ ቪዲዮዎች እንዳጠብቁ ሲሪየስ እና አስተማሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ በዱባይ አብርሽና ሩታ ምን ገጠማቸው? የሚለውንም አዲስ ነገር አለ፣ ስለሱ የምነግራቸው ነገር ይኖራል። እንዲሁም ተወዳጁ መምህር መምህር እዮብ ይመኑ የመኪና አደጋ አጋጥሟቸው ነበረ። በሰዓቱ ምን ተፈጠር የሚለውን ዝርዝር መረጃ ትሰማላችሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ። በቀጥታ ወደ መረጃዎቹ አልፋለሁ። ሰብስክራይብ እያደረጋችሁ ይህንን ቪዲዮ ሀይ ሀይ ሰላም እንዴት ናችሁ? ውድ በአለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛ። የምለው እንግዲህ በአራተኛ ቪዲዮ የተመልሻለሁ። እስካሁን ሶስቱ ቪዲዮችን ተመልክታችሁ ለሰጣችሁኝ አስተያየት በሙሉ በጣም ለማመሰግነው፣ አከብራችኋለሁ፣ ወዳችኋለሁ። እሺ ዛሬ ደግሞ ይሄ ያያችሁት ቪዲዮ እኔ የዛሬ ዘጠኝ አመት ቪዲዮ መጫን ስጀምር የጫንኩት ቪዲዮ ነው። አራተኛ ቪዲዮ የነበረ መጫን ስጀምር የሚገርማችሁ የዛን ጊዜ ተመልካች አልነበረ ተመልካቾች 15 10 17 ቢበዛ ሀያ ተመልካች ነበር። ያ ማለት ምንድነው? በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት እየገባን የምናየው ይበልጥ ነበር፣ እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለሁም፣ ግን አንድ እውነት አምናለሁ። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። የነገዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዛሬን ሳይሆን ነጋችሁ ነው እየሰራችሁ ያላችሁት። ዛሬ በትንሿ የምትልኩ ሰዓት ኩራዝ ነገ ፓውዛ ሆና አለምን ታጥለቀልቃለች። ዛሬ ላይ እነዛን ቪዲዮዎች መልሼ ሳያቸው የሚሰጠኝ ስሜት በጣም የሚገርም ነው። ማለት ዛሬ የስኬት ጥግ ደርሻለሁ እያልኳችሁ አይደለም። ግን ይብዛም ይነስም የተወሰኑ ሰዎች አሁን ያዩኛል አሁን ማስባቸውን በፊት አለማቸው የነበሩ ነገሮችን ማድረግ ጀምሬያለሁ። ስለዚህ በፍጹም በማንኛውም ሁኔታ ውስጥ በምታደርጉት ነገር ተስፋ አትቁረጡ። ይበልጥ ግን በራሳችሁ ተስፋ አትቁረጡ። ነገ መልካም ይሆናል፣ ይመጣል። እኔም ተስፋ አልቆርጥም፣ በቃ ዛሬ አምኛለሁ። ምክንያቱም አቤል ከዛ ተነስቶ እዚህ ጋር ከደረሰ፣ እኔም አሁን ካለውበት ተነስቼ ማስብበት አይምሮዬ ላይ ከማስበውን በላይ ቦታ ልደርስ እንደሚችል ዛሬ አምኛለሁ ማለት ነው። ከዘጠኝ ዓመት በፊት አቤል ብርሃኑ ምን አይነት መልክ እንዳለው አያቸው አለ። እኔ ደግሞ ከምከተላቸው ከማደንቃቸው እዚህ ዩቲዩብ መንደር ላይ ካሉ እንደ አርአያ ከምከተላቸው ሰዎች አንዱ አቤል ብርሃኑ ነው ማለት ነው። በጣም እኮራ በወንድሜና። በዚህ ሳምንት ሌላው መነጋገሪያ የነበረው ጉዳይ የአብርሽና ሩታ በዱባይ ሰርግ መደገሳቸው ነው። እንግዲህ እዛ ሰርግ ላይ ደግሞ በጣም ብዙ ሰዎች ተገኝተው ስጦታ እየሰጧቸው የማዳም ቅመሞች ውድ ውድ ስጦታ እየሰጧቸው እንደነበርም ተሰምቷል። እነሱን አስመልክቶ እንግዲህ እነ ሊያሾ በጣም ያው ቁጣቸውን እየሰነዘሩ ይገኛል። በተለይ ለማዳም ቅመሞች ማለት ነው። እስኪ እንስማው ቪዲዮን እና ከዛ እኛም ማስተያየት እንሰጥበታል። አብርሽዬ ታዬ እናንተ እናንተ እንዳችላ ድረግ የምትወ ይህን ናቸው ውስጥ ለውስጥ ተቀዱ ካልቀየሽላት ኩንስ የምርሬ ነው የዛሬ አመት የቀየርሽ ነ ከሆነ የዛሬ አመት የገዛችላት ምስጥ ልብስ ያደረገች እናት ያለች ሴት ነች። እንደዚህ ምት አታፍሩ፣ አታፍሩ። እኔ እግዚአብሔር ምስክሬ ነው። ባይዘዌ ልንገራችሁ ጋይስ፣ አሁን በሌላ ነገር እንዳትች ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላለች፣ ታስጠላላችሁ። በጣም ነው ምታስጠሉት። ወደ ሀይ ነው መላችሁ። እግዚአብሔር ምስክሬ ነው። በጣም ነው ምታስጠሉት። ለምን መሰላችሁ? ይሄ ምንም አይደለም። አትሰሙም። አይኑ የማትሰሙት ያው ፊደል ስላልቆጠራችሁ ነው። ፊደል የቆጠረ ሰው ይሰማል። ሼም ይዟል ማለት አንዳንዴ ይታወቃላችሁ። ብዙ ጊዜ ምን ይባላል፣ የክፍለ ሀገር ልጅ፣ የገጠር ልጅ ነው። የክፍለ ሀገር ልጅ አይደለም፣ የገጠር ልጅ ይባላል። የገጠር ልጅ ስለሆናችሁ ንጫችሁ ምናምን አይደለም፣ ወዳችኋለሁ። እኔ ግን የራሴን እይታ ላስቀምጥ። እነዚህ ልጆች ሰርግ ደገሱ። ዱባይ ላይ ሰውን ጠሩ። እንግድና ሰው ደግሞ ጥሪውን አክብሮ ሁላችሁም ተጋብዛችኋል ነው የተባለው። እኔም ብችል ብሄድ ደስ ይለኛል ት ለመናገር ግን ዱባይ ስላልሆንኩኝ አልችልም። ስለዚህ አለ ዩቲዩብ መንደር ላይ እነዚህ ልጆች ስራ እየሰሩ ነው፣ በቃ ገንዘብ እያገኙ ነው፣ እየተለወጡ ነው። እራሳቸውንም ሰዎችንም እየለወጡ እስከሆነ ድረስ ይመቻቸው። እኔ በዚህ ኢጎ የለብኝም። ግን እሷ እንዳለችው አንቺ እናትሽን ለመርዳት አባትሽን ለመርዳት ወይ ደግሞ ወንድምህቶችሽን ለማገዝ እጅሽን እየሰበሰብሽ ለአብርሽና ለሩታ ሲሆን ግን የምታሽቃ ቢጭ ከሆነ ይሄ ትክክል አይ። ግን ጥሪ ስትሄድ ማንም ኢትዮጵያዊ ጥሪ ሲሄድ ባዶ እጁን አይል ይሄ ካልቸራችን ነው። ሊያዝም ብላ ሁሉንም ነገር መተቸት ስለምትወድ ካልሆነ በስተቀር ያን ያይል እንደዚህ የሚያስተች ነገር አለ ብዬ አላምም። ነው ምክንያቱም ሰው አክብሮ ከጠራችሁ ጥሪው ላይ ሰጦታ ይዞ መሄድ ደግሞ ኢትዮጵያዊነት ይሄ ያደግንበት ቀለማችን ነው። ልንለቀው አንችል እንደተባለው ግን የሆነ ለመልካም ነገር እጃችን ነው የሰበሰብን ማለት ላሳደጉ ዋጋ ለከፈሉልን ቤተሰቦቻችን ግን ቀሚስ ሳንገዛ ወይም ውስጥ ልብስ ሳንገዛ ለነዛ ልጆች ግን ስጦታ እየሰጠን ከሆነ እሱን ቆም ብለን ራሳችን ልንጠይቅ ይገባል። ለቤተሰቦች ምን አይነት ልጅ ነኝ ብላችሁ ልታስቡ ይገባል። ግን ጥሪውን አክብራችሁ ሂዳችሁ ስጦታ ይዛችሁ በመሄዳችሁ እኔ ምንም አልመሰለኝም። ሲቀጥል ይመቻችሁ፣ አብርሽና ሩታ በርቱልኝ፣ ይመቻችሁ። እንደውም በአካል እንድንገናኝ ከቻላችሁ ዲኤም አርጉ ፕሊስ። አብረን ሁላ ቪዲዮ ብንሰራ ደስ ይለኝ። የኔ እይታ እንደዚህ ነው። የእናንተን እይታ ደግሞ ኮመንት ላይ አስቀምጡ። ወደ ቀጣይ ቪዲዮ ስናልፍ በዚህ ሳምንት እንግዲህ ሌላኛው አነጋጋሪ የነበረው ጉዳይ የዶክተሮች ደሞዝ ማነስ እና ኑሯቸው በጣም በቃ ቁልቁል እየወረደ እንደሆነ የሚያሳዩ ቪዲዮዎች በተደጋጋሚ እየተለቀቁ ይገኛሉ። መጀመሪያ ያስተላልፈው መልእክት ላሰማችሁ ና ከዛ ቀጥለን ደግሞ ምን ገጠመው የሚለውን አሰማችኋል። የዚህን አሳዛኝ ዶክተር ታሪክ ስሙት። ዶክተር ኢማም እንድሪስ ይባላለሁ ጠቅላላ ሐኪም ነኝ። በባቲ የመጀመሪያ ሆስፒታል ስራ ከጀመር ስምንት ወር ሆኖኛል። ቤተሰቦቼን ካየው አንድ ዓመት ከስድስት ወር በላይ ይሆነኛል። በጣም ናፍቀውኛል። አንድ ቀን ከእናቴ ስልክ ተደውሎ ልጄ እንዴት ነህ አለችኝ። አለሁማ እንዴት ናችሁ አልኳት። አንድ ቆንጅዬ እኔ አላሳደግኳት እናቴ አሳደገችልኝ ልጅ አለችኝ። እናቴም ልጄ ያው እንግዲህ ይደረሰ ደግሞ ማዳበሪያም ማውጫ የለኝም እባክህ እስኪ ሀያ ሺህ ብር ካለ ፈልግልኝ አለችኝ። ልቤ ቀጥ አለች። አጋጣሚ ታካሚ ጋር ነበርኩና ታካሚ መደንገጤን አይታ ምነው ችግር አለ አለችኝ። በእርግጥ ችግሬን ብነግራትም አታመኝም ዶክተር ነኝና። እሺ ደውላለሁ ብዬ ስልኩን ዘጋው። ሳምንት ሳልደውል አለፈ። እሷም አልደወለችም። ጨነቀኝ። ከጓደኞቼ አልጠይቅም፣ እነሱም የላቸው። ብቻ ለሳምንት ያክል ሆስፒታል እገባለው። ታካሚው ሶስት ጊዜ ካልነገረኝ አይገባኝም ምን እላለሁ። በመሃል ሐሳቤ እናቴና ለልጄ የምገዛላት ልብስ ማጣቴን የሚያሳስበኝ። ሁለት ሳምንት ሲሞላ እናቴን ምንም ብር የለኝም አልኳት። አላመኑኝም። ደሞዜ ተቆራርጦ ዘጠኝ ሺህ ነው፣ ምንም አይበቃኝም አልኳት። ይቅርታ ልጄ፣ በቃ ተው አለችኝ። ልብሱንም አባት ይፈልግላታል አለችኝ። አለቀስኩ በጣም በእኔ ተስፋ እንደቆረጠች ያስታውቃል። እኔ ልብስና ጫማ ከገዛው በጣም ቆይቻለው። አሁንም ከዛ የተለየ አይደለም፣ ያንኑ ኑሮ ነው እየኖርኩኝ አለው ሲል ይህ ዶክተር በምሬት ይህንን ጽፏል። በጣም ነው የሚያሳዝነው። በነገራችሁ ላይ ኢትዮጵያ ውስጥ ወታደር፣ ዶክተር፣ መምህር የመጨረሻ ዝቅተኛ ተከፋዮች ነው። እንግዲህ ወታደር ሲባል ፌዴራል ፖሊስ፣ መከላከያ፣ ሌሎች የጸጥታ አካላትን ጨምሮ ፖሊስ ራሱ ከፌዴራል የተሻለ ክፍያ ይከፈለው። አስተማሪም፣ ዶክተርም እኛ ሀገር እንደዛ ነው። ለምን ይህንን ጉዳይ የሚመለከታቸው አካላት ችላ እንደሚሉት አላውቅም። እንደ አይነት ጉዳዮች በጣም በተደጋጋሚ ይሰማሉ። አሁን ደግሞ አምርሮ የመጣ የዶክተሮች ችግር ነው እንግዲህ በጣም አምርሮ፣ ብዙዎችም የተቃወሙት ይገኛሉ። ለማንኛውም ይሄንን ቪዲዮ በለቀቀ በማግስቱ እንግዲህ በጣም ብዙ ሰዎች ለምን እንደዚህ ያጋራህ፣ ለምን እውነታውን ተናገርክ በሚል ይመስላል እየተቃወሙት ይገኛሉ። እስኪ እሱ የሰጠው ምላሽ ያለ ባለፈው የውላችንንም ልብ ስላዛዘ ነው ዶክተር። ተጨማሪ መረጃ ልንገራችሁ። እኔ ገመናዬን ገልጬ አሳየው እንጂ የብዙ ዶክተሮች ሕይወት ነው ለዶክተሮች ድምጽ ሲሆን ዘመናዊን አይንሳሳይ ለተከፋቹ ይቅርታ የመጀመሪያ ዲግሪን ከሚዛን ቴፒ ዩኒቨርሲቲ በከፍተኛ ማዕረግ ተመርቄ በየካቲት 22 ሆስፒታል በ3145 ብር እጄ ላይ 2300 ብር ተጣርቶ በሚደርስ ደሞዝ ተቀጠርኩኝ በሰዓቱ 1500 ብር ለቤት ክራይ የምከፍል ሲሆን በቅሬ 700 ብር ላይ ተጨማሪ ገቢ ለማግኘት በግል ሆስፒታል ማታ ማታ ሰርቻለሁ በተከታታይም ያለ እንቅልፍ ሶስትና አራት ቀኖችንም እሰራ ነበረ ለህክምና ባለኝ ልባ ሰብዓዊ ፍላጎት በ2010 ዓ ም ካለው በስራ ሙሉ በሙሉ በመልቀቅ በወሎ ዩኒቨርሲቲ ህክምናን ለማጥናት ገባው። 11 ዓመታትን ሐኪም ለመሆን ያሳለፍኩ ሲሆን በዚህ አጭር ደቂቃ ተወርቶ የማያልቅ መሥዋዕትነት ከፍያለሁ። ከባዱ ውጣ ውረድ የህክምና ትምህርቴን ያለቤተሰቦችና ያለባለቤት ድጋፍ ማጠናቀቅ ለእኔ እጅግ ከባድ ነበር። ውድ እናትና አባቴ፣ እንዲሁም ውዷ ባለቤቴ ያለእናንተ ድጋፍ ሐኪም መሆን አልችልም ነበር። በጣም አመሰግናለሁ። ለማንኛውም የሚታሰብበት የዶክተሮች ላይፍ ለማለት ነው። እንግዲህ ወደ ሌላው መረጃ ስናልፍ ደግሞ ኢቢኤስ ላይ በካሜራ ማንነት ሲያገለግል የነበረ አንድ ወጣት ከዚህ ዓለም በሞት ተለይቷል። እንግዲህ ሆሳና አክብሮ በማግስቱ ነው፣ ሁለት ባህር ዳር ላይ ሆሳና አከበረ፣ ሰኞ ሁለት እንደ ሞተ ተሰማ ማለት ነው። ሰማ ይህ በጣም አሳዛኝ ዜና ነው። ዮናታን ሰለሞን የኢቢኤስ ካሜራ ባለሙያ ድንገት አርፏል። ትላንት ሆሳናን ባህር ዳር ከተማ አክብሮ ለወዳጆቹ በፌስቡክ መልእክት አካፍሎ ወዳ አዲስ አበባ ተመልሶ ካሜራውን ለኢቤስ አስረክቦ በእለቱ በመኖሪያ ቤቱ ህይወቱ አልፏል። በሰላሳ አንድ አመቱ ለስድስት አመታት የኢቤስ ካሜራ ባለሙያ ሆኖ ያገለገለው ዮናታን ሰለሞን የቀብር ስነ ስርዓቱ በቀጨኔ ደብረሰላም ሰላም መድኃኒ ዓለም ከቀኑ ስምንት ሰዓት እንደሚከናወን ተገልጿል። ለመላው ቤተሰቦቹ ለወዳጅ ዘመዶቹ እንዲሁም ደግሞ ለኢቤስ ሰራተኞች ጽናቱን ይስጣችሁ። ላለው ነብሲማር አሜን። ነብሲማር እንግዲህ በሚያሳዝን በማግስቱ ከዚህ ዓለም በሞት ተለይቷል ማለት ነው። እንግዲህ ሰሞኑ ሰሞነ ህማማት አይደለ? ሰሞነ ህማማት ላይ ደግሞ ምን ማድረግ አለብን፣ ምን ማድረግ የለብንም የሚለውን እንግዲህ ክርስቲያን ወንድም እህቶቼ የምታውቁት ነገር ይኖራል። ማታውቁ ካላችሁ ደግሞ እስኪ ዛሬ አባታችን ያስተላለፉትን መልእክት ላሰማችሁና በዚህ ሰምንት ባልና ሚስት አብረው አይተኙም፣ የጣፈጠ ምግብ አይበላም፣ ብቻም የጨው ቂጣ አልቻልም። ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያፈትር መጠጥ ጣፋጭ መጠጥ ባለመጠጣት ምቹ ቦታ ላይ ባለመተኛት ስጋዊ ጨዋታዎችን ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቅያ፣ ተድላ ደስታ በህማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ ሶስት መቶ አስራ ስምንቱ ሊቃውንት ፍትሐ ነገስት ሲናገሩ ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና እነዚህ ህማማትን ለእኛ ክብሮቻችን ነን። እንግዲህ እንደሰማችሁት ነው። በዚህ ሳምንት ተድላ ደስታ አይቻልም እና ከባልና ሚስት ከሆናችሁ ደግሞ ከሚስታችሁ ጋር አብራችሁ መተኛት አይቻልም። እነዚህ እነዚህ ነገሮች እንግዲህ እያሰብን ጾሙን እንድንጨርስ አደራ። ላለው የሚገርመህ አንድ ነገር ካላደገ እየሞተ ነው። ሄደው

አለ የነበረ የተባለው ሰው የለም ይባላል። አንድ ነገር እያደገ ካልሄደ እየሞተ ነው የሚሄደው ሲል ምን ማለቱ ነው? ሲብራራ ማለት ነው እናንተ ፕሮግረስ እያደረጋችሁ ካልሄዳችሁ ማለት፣ ከትላንቱ እናንተነታችሁ ዛሬ የተሻላችሁ፣ ከዛሬ ነገ እየተሻላችሁ፣ የሆነ ስቴፕ እየጨመራችሁ፣ እውቀት እየጨመራችሁ፣ አዲስ ነገር በህይወታችሁ እየጨመራችሁ፣ እየሞከራችሁ፣ እየጣራችሁ ከሄዳችሁ እድገት ግድል፣ በቃ ማደግ ግድል። እነዚህን ነገሮች የማታደርጉ ከሆነ ትላንትም ስታደርጉ የነበራችሁትን ዛሬ የምታደርጉ ከሆነ ለውጥ እንዳትጠብቁ፣ የሞታችሁ ነው የምትሄዱት። ዛሴት በቃ ሁላችሁም ከትላንቱ እውቀታችሁ ዛሬ ጨምሩ፣ ከትላንቱ ሙከራችሁ ዛሬ ጥረትን ጨምሩ፣ ነገ ጥረትን ጨምሩ፣ እድገትን ጨምሩ። በጣም ያድጋል ማለት ነውና ለዛሬ ይሄንን ሚሴጅ አምጥቼላችሁ አሉ አንድ ልጨምርላችሁና፣ አንተ ራስህን መቆም ሳትችል ሌላን ሰው ለማስደሰት በምታደርገው ጥረት ውስጥ ህይወት እየከፋችበት ሄዳለች። በቃ ራስ መጀመር ራስን ሴ ይቅጥል አይ ሴቭ ማለት ምን ማለት ነው? በቃ ሴቭ አርግ፣ በገንዘብ ሴቭ አርግ፣ በሰውነት ሴቭ አርግ፣ ኢነርጂን ኢነርጂ ሴቭ አርግ። አብዛኛዎቹ ነገሮች ለራስ ነው መዋል። ለራስ ሳይውል ቀርቶ ለሌላ ሰው ዝም ብለ እያባክን ከው ብትሄድ ምንም ጥያቄ የሌለውን ነገር ነው ይሄም የሚያነሳው እንግዲህ በተለይ በዚህ ይሄኛው ሜሴጅ ስሰማው ቀጥታ ከአረብ ሀገር ከምትኖር እህት ወንድሞቼ ጋር ይገናኛል። ምናልባት ይህ ቪዲዮ እስከ መጨረሻ አይታችሁ እዚህ ቪዲዮ ጋር ከደረሳችሁ ለእናንተ መልክታል። ለራሳችሁ በሁለት እግራችሁ ሳትቆሙ የሆነን ሰው ለማቆም አትጣሩ። ወንድማችሁን፣ እህታችሁን፣ እናታችሁን፣ አባታችሁን ለማቆም ጥረት አታርጉ። በእናታችሁ ባይዘው ኢትዮጵያ ውስጥ ማለት ነው። ቶሎ ማናድግበት ቶሎ ሕይወታችን ማይቀየርበት አንደኛው ምክንያት ወደ ውጭ ሀገር ስንሄድ ለምን እንደሆነ ታውቃላችሁ? ገና ሂዳችሁ የመጀመሪያ ወር ደሞዛችሁን ወደ ቤተሰብ፣ ሁለተኛ ወርም ሲመጣ ወደ ቤተሰብ፣ ሶስተኛ። መች ነው ለራሴሽ የምትቆሚው? እኔ እናት መች ነው ለራሴሽ ሴቭ አድርገሽ ለራሴሽ አላማሽን የምትኖሪው? እንደ ባይዘው ኢትዮጵያ ውስጥ ገንዘብ አስቀምጡልኝ ብላችሁ ደግሞ የምትልኩ ጀዝባዎች ያላችሁ በጣም ይቅርታ ይህንን ቃል ስጠቀም ማለት ነው። መኙ ጀስት ብር ያሳስታል። በቃ ብር ሰይጣን አለው። ስለዚህ ብር አስቀምጥልኝ ብለሽ እሱ ጋር ላክሽ ማለት የሆነ ብር ከላዩ ላይ ተጎምዷል ማለት። አንዴ ሀብታም ነች ቤተሰብሽ መረዳት ትቻለሽ። ስለዚህ በመጀመሪያ ራሳችሁ በሁለት እግር ለመቆም ሞክሩ ፕሊስ። እናንተ በተለይ የማዳም ቆመዎች ለፍታችሁ መና አትሁኑ። ልፋታችሁ ፍሬ እንዲያፈራ ሴቪንግ ላይ ጎበዝ ሁኑ። ራሳችሁን አስተምሩ። ራሳችሁን አፕዴት አድርጉ። ከጊዜው ጋር ሂዱ። አሁን ላይ ምንድን ነው ብሰራ ሚያዋጣው፣ አሁን ላይ ምንድን ነው ኢንቨስት ቢደረግበት የሚያዋጣው የሚለውን ነገር ሁሉ ሪሰርች አድርጉ። ዝም ብላችሁ ተኝታችሁ አትዋሉ። እንግዲህ ተወዳጁ መምህር መምህር መምህር እዮብ ይመኑ ማለት ነው። ሁላችንም የምናውቃቸው እኚህ መምህር የምንወዳቸው፣ በተለይ ወጣቶች የመኪና አደጋ በአንድ ወቅት አጋጥሟቸው ነበረ። በዛ መኪና አደጋ ወቅት የገጠማቸውን ዲቴል ነገር ደግሞ ላሰማል። ዲኮርስ የዋጣው መኪና እና አንተ ምንድን ነው የሚያገናኛቸው እስኪ እባክህ ንገረን። እንግዲህ መድኃኔ ዓለምን ለማመስገን የሚጠቅም ከሆነ ላንሰው እንጂ ብዙ አንስቸው አላውቅም። የዛሬ ዘጠኝ ዓመት ይመስለኛል አሳሳ ወደምትባል ከተማ ለአገልግሎት ሄደን፣ ትንሽ ወደ ውስጥ የኪሎ ሜትሮቹን አላስታውስም፣ ወደ አንድ ገጠር መንገድ የማህበረ ቅዱሳን የሐዊረ ሕይወት ጉባኤ ተዘጋጅቶ ከተማዋም ላይ ጉባኤ አለ፣ ወደ ገጠር ከተማም ጉባኤ ነበረ። እና የኦሮምኛ መምህር ሰባኪ ወንድማችን መምህር ዳንኤል ቡላ ነበረ፣ እኔ ነበር ቀሲስ እስጢፋኖስ ነበረ። ብቻ በጣም ጥሩ ልዩ አገልግሎት ነበር። ልም ያለ ገጠር ውስጥ ገብተን ነበር ያገለገልን ነው። በጣም የገጠሩ ገበሬዎች ጋር ነበር አገልግሎቱ። ሙሉ ቀን ነበር እዛ ይዋል ነው። በጣም ጥሩ አገልግሎት አገለገል። ማታ ደግሞ ሄደን ለጊዜው ደውሮት እዛ አይለኝም። ቅዱስ ገብርኤል ይሁን መቤታችን ደብር ማሳሳ ላይ ብቻ አገለገል እና በማለዳኔ ስራ ነበረብኝና ከጥቂት አሁን ካልኩ ከጠቀስኩ ወንድሞች መካከል ቀሲስ ተስፋዬ ሚሊዮን እኔ ቀሲስ እስጢፋኖስ እና አንድ ክራር ተጫዋች ለጊዜው ስሙንም አላስታውሰው አራት ሆነን ካልሄድን ብዬ ሌሎችም ነበሩ እነሱ ከኋላ ቀሩ እኛ በሌሊት ተነስተን ጉዞ ጀመር እና ዴራ የምትባል አንዲት ወደ አዳማ መግቢያ ላይ ስንደርስ ካፊያ ነው ዝናቡ ግን ከየት መጣ እንደሆነ ጎርፍ አናውቅም። በዚህ በውሃ ማስተላለፊያው ቱቦ ይሄዳል። በጣም ኃይለኛ ጎርፍ ነው እና እንደምታየው፣ ማለት እና በጣም ነበር የሚፈጥ ነው ግን፣ የሚገርም አንድ ሁለት ነገር ልንገርህ። ወረድ ካነሳው ካልቀረ፣ እኔና ቀሲስ ተስፋዬ መምህር ተስፋዬ ጨዋታ ይዘን ጋቢና መግባት ፈልገን ስንሄድ፣ ጋቢናው አንድ ሰው ብቻ ነው ያለ። እኛ ደግሞ ጨዋታ ጀምረናል። ለቤተ ክርስቲያን አገልግሎት፣ ሌላ ሌላ እያወራን ነው። አንድ ሰው ብቻ ነው ያለው። ሲሆን ወደ ሁለተኛው ተሻገ አብረን መቀመጥ ስለፈለግ ወደ ሁለተኛውም ስንሄድ ሶስት ሰው ተቀምጧል። የሚይዘው አራት ነው፣ አንድ ሰው ብቻ ነው የሚቀም። አሁንም ይሄ ሊያስቀምጠን አልቻለም ወይ እዚህና እዚህ ጫፍ ሆነን መቀመጥ ነው ያለብን። ጋቢን አንድ ሰው እዛ፣ አንድ ሰው ከዛ፣ ከኋላ ዘማሪ እስጢፋኖስ እናንተ ደግሞ ወደኋላ ሆናችሁ አትቀመጡ ይለንና ወደኋላ ሄደን ሄደ እንቀመጣለን። ቀሲስ ለብቻ ወይም ለብቻ የጥግጥግ ያዝንና አልተመቸንም። ብቻ ጉዞ ጀምር፣ ናዴራ ከተማ ጋር ሊደርስ ሲል ምን እንደነቃው አይታወቅም። ፍሬን ያዘ። ሹፌሩ በጣም ልጅ ግር መኪናዋ ሶስት ጊዜ ልትቀርጠት ተሽከርክሮ ያው የሆነ ቦታ ያቆማል ብለን ያሰብን አንዴ ተሽከርከር አላቁም እና አንጮሃለን። ግማሽ መድሃኒዓለም ይላል መድሃኒዓለም መቃጠራሉ አምላከ ተክለሃይማኖት እንላለን፣ ግማሹ ሌላ ይላል። ወሰድና የምታየው ጎርፍ ላይ ጣለም። አሁን የምታየው መኪና መቶ ሜትር ተጉዟል መቶ ሜትር ቢጎርፉ ላይ ጎርፏን ገሳግሶት ጎርፉ ላይ ውስጡ በጣም ቀላል መኪና ነው። አዳማ ራሱ ዘንቦ ብዙ አደጋ አስቀጥሉ አደ ጎርፍ ሌላ ቦታ ዘንቦ ነው ጎርፉ እዚህ የመጣው እንጂ የምናየው ካፊያ እና እያበቃለን እንደሆነ አውቀናል። መኪና ውስጥ ጎርፉ እየገባ እየተገፋን ነው የምንሄደው። ወዴት እንደምንሄዳ አናውቅም። አምላካችን ሁላችንም እንጠራለን። ጎርፉ ብታምንም ባታምን ነው መኪናውን መግፋት ብቻ አይደለም በሩን ሁሉ ይከፍተው ነበር

እንግዲህ በመጨረሻም ከመኪናው ወጥተው ተርፎ ምስክርነት እየሰጡ ነው። እግዚአብሔር አምላክ ከድንገተኛ አደጋ ሁላችንንም ይጠብቅ። በሌላ ቪዲዮ በቀጣይ እስክንገናኝ ድረስ እወዳችኋለሁ። መቻችሁ